የቀይ ባሕር ጉዳይ በደንብ ንግግር ያስፈልገዋል። አንናገረውም፣ አናነሳውም ለግጭት ነው፣ እንደዛ አይደለም። ግጭት የሚባል እኛ አንፈልግም፣ ግን እናነሳዋለን። ሁለተኛው አባይ ነው። ሶስተኛው አጠቃላይ አፍሪካ ቀንድ ነው። የውሃ እውነታ የሀገራችን ደግሞ ሁኔታ እንዴት ይታያል? ውሃና ኢትዮጵያ እንዴት ይታያሉ? ያላችሁ እንደሆነ ኢትዮጵያ ማለት በውሃ የተከበበች ደሴት ነገር ግን ውሃ የሚጠማት ሀገር ነች። በሙሉ ዙሪያው በኋላ አሳያችኋለሁ፣ ውሃ ብቻ ነው የኛ ሀገር ግን ውሃ ጥማት አለብን። ለምንድን ነው በውሃ ተከበን እየዘነበ እንደኛ የሚዘንብለት ሀገር ስንዳለ እየዘነበ ከርሰምድሩ ምድሩ ውሃ ኢንዲያኖሽን ታች ቀይ ባህር ላይ የከበበን ሀገራት በውሃ ተከበን ስናበቃ ለምንድን ነው ውሃ ችግር የሆነብን? የባህር በር ባለቤትነት ሁለንተናዊ እይታ። የባህር በር ያስፈልጋል አያስፈልግም? ለምን ያስፈልጋል? ትርፍ ጥያቄ ነው ወይ አሁናዊ ጥያቄ ነው? እነዚህን ጉዳዮች በደንብ ማየት ያስፈልጋል። ኢትዮጵያ ማለት በትክክለኛዎች ናት። ይሄ ቀይ ባህር ይታያቸኋ እዚህ ጋር ይታያል። ይሄ ቀይ ባህር ነው። ይሄ ደግሞ አባይ ነው። ኢትዮጵያ ማለት እዚህ ውስጥ ነው ያለችው። ይሄኛ ውሃ ይመለከትሻል፣ ይሄኛ ውሃ አይመለከትሽም ብትላት አይሰራም። ኔቸር እንደዛ አይልም። ከኢትዮጵያ ጋር እዚህ ጋ ኤርትራ አለች፣ በዚህኛውም ያገባታል፣ በዚኛውም ያገባታል። እዚህ ጋ ሱዳን አለች፣ በዚኛውም ያገባታል፣ በዚኛውም ያገባታል። እዚህ ጋ ግብጽ አለች፣ በዚኛውም ያገባታል፣ በዚኛውም ያገባታል። ለምሳሌ እኔ የማንም ሀገር ትልቅ ሀገር የሚባል ሰው ቢደውልኝ ወይ ቢያገኘኝ ኢትዮጵያ እና እኛ አብረን በጋራ መስራት ይገባናል ምናምን ካለ በኋላ የዓባይ ጉዳይ ግን ይለኛል። ዓባይ እኮ እኛ ድንበር ውስጥ በእኛ ገንዘብ የሰው ውሃ ሳነካ ማንም አይሰማኝም። ዓባይማ የእናንተ ብቻ አይደለም፣ ግብፆች፣ ሱዳኖች ህልውናቸው ነው። ሁሉም ሰው የሚናገረው ይሄን በቃ ምንም ታቦ አይደለም። ኢትዮጵያ ውስጥ ግን በጣም የሚያሳዝነኝ እና የሚያመኝ ነገር የቀይ ባሕርን ጉዳይ በፓርላማ አባላት ደረጃ እንኳን ሀሳብ መዋየት እንደነውር እናስባለን። ያንተን አባይ ያንተን እዳሴ ከነ ከነምናምንህ በየትኛውም አጀንዳ ላይ ሰው እንደፈለገው እየተነጋገረ አንተ ግን ቀይ ባሕርን የሚያክል ነገር እንደ አይዲያ መነጋገር ለምን ታቡ የሆን ባህል አቶ ይቅር ግን ለምን አነጋገርበትም ይጠቅማል አይጠቅምም። ከመጣም እንደሚያስከትለውም አያስከትለው ለመነጋገር እንዴት እናፍራለን? ቀይ ባሕርና አባይ ኢትዮጵያን የሚበይኑ ከኢትዮጵያ የተቆራኙ ለኢትዮጵያ እድገትና ጥፋት መሰረት ናቸው። ጥቅሙ ግን ምን ይሁን፣ ልክ አሁን ህዳሴ ላይ እንደምንደራደረው መደራደር እንችላለን። ችግር የለውም። ድርድር ማለት አትጠቀምበት ማለት ካልሆነ በስተቀረ ችግር የለውም። ራይትስ ኤንድ ክሌይምስ ኦፍ ኢትዮጵያ ቤዝድ ኦን ጂኦግራፊካል

ኢትዮጵያ ሌጂቲሜት ጥያቄ አላት የሚል ስምምነት ነበር ነበር። ይሄን ስምምነት መፈተሽ ያስፈልጋል። አንዳንዶች የቀይ ባሕር ጉዳይ ሳናነሳ በሰላም ተቀምጠናልኮ አሁን ለምን ዝም አንልም? ቢቀርብንስ፣ ከኤርትራ ቢያጋጨንስ ከጅቡቲ ቢያጋጨንስ የሚል ስጋት ያላቸው ሰዎች አሉ። 50 ሚሊዮን ነበርክ፣ አሁን በ230 150 ሚሊዮን ልትሆን ነው። አሁን በ230 150 ሚሊዮን ህዝብ ጂኦግራፊካል ፕሪዝን ሆኖ መኖር አይችልም አይችልም። አንደኛ ደህንነት አለ እንደምታውቁት፣ ብላስት ያደርጋል ብትፈልግም ባትፈልግም፣ ወደሆነ ይፈነዳል። ህዝቡ እንዳይፈነዳ እንዳይበተን መነጋገርና መልክ ማበጀት ያስፈልጋል። ለምን አንድ ነገር ማቆየት ነው ሰውን ሽባ የሚያደርገው እንጂ ለአጥረ ጊዜ መሸከም ችግር አይደለም።